እዚህ ጋር ነው። እንደዛ አልተኛም። ቢምቢ አለ ብዬሽ ነው። አዎ ቢምቢ አለ፣ ቢምቢ አለ። ማታ ማታ ማታ ማታ አለ። እዚሁ ነው። ብዙ ሌሊቶችን አልቅሻለሁ ብቻዬን፣ ትራሴ ስኪርስ ድረስ አሁን ግን አሳይሃለሁ። የምበቀልህ በቀል ደግሞ በቀል እንዳይመስልህ ታየዋለህ። ደምን ባካል አስለቀስኩ እና ውዶችዬ፣ አሁን ወጣለውኝ ከግቢ ማናቸውም ሳይመጡ እንደ አንድ አራስ ምንም ነገር አልተደረገልኝም። በቃ የምታዩኝ ውጪ ነው። ፀሐይም ብርድም ንፋስም ይፈራርቅብኛል። ለምን እናንተ እየመጣችሁ ምናምን እያስጮኋችሁኝ ማለት ነው ቪዲዮ ምናምን ይዛችሁ ሲቀጥል ደግሞ በረንዳ ላይ ምናምን ነው የምታወሩኝ። አላከበራችሁኝም። እንደ አራስ ራሱ የአራስን ወግ አላሳያችሁኝም። ያው ይባስ ብላችሁ ምናምን በነገር ምናምን በንዴት ከቤት አስወጥታችሁ ሰፈር ለሰፈር ተሯሩጠኛላችሁ፣ ሀገር ለሀገር በፀሐይ ምናምን የአራስ ልጅ ይዤ ማለት ነው። የሁለት ሳምንት አራስ ልጅ ይዤ ነው ከቤት የወጣሁትኝ። ሂብ ላይ ለእናንተ ችግር የለውም ቀን መልስ

እኔ ሰው አይደለሁም። ምን ያንተን በምን ባካል አስለቀስኩ። ለልጁ ምን ያህል ፍቅር እንደሆነ ምናምን ነገር ስለማውቅ ዛሬ እናንተን ይለይልናል ማለት ነው። የተወሰነ ጊዜ ምናምን ቆይበት ልብስ ይዤ እሄዳለሁኝ። ከዛን ልጁን እኔ አላሳየሁ። ታሪክ ነው የሚሄድበት ቦታ አታቅም። አንዳቸው አያቁም። እናቴም አታቅም፣ እሱም አያቅም አንዳቸው ማለት ነው። ለማንም አልናገረም። በቃ ልጄን ብቻ ይዤ እኔ ከዚህ ሰፈር ስውር ብዬ እጠፋለሁ ማለት ነው። የልጄን ልብስ እሰበስባለሁ። ለራሴም የሚሆኑ አንዳንድ ልብሶችን ይዛለሁ። ቃጠሉ ተጣፋ

ልብሶቹ እነዚህ ጊፍት የመጣለት እናቱ የእሱ እናት ልብስ እንደገዛች ለልጄ ታውቃላችሁ አይደለ? ባለቤቴ ግን ለልጁ እንኳን ልብስ ምናምን ያልገዛ ሰው ነው። እነቱን ስነግራችሁ ግን እሱ እኔ አራስተኛ ሁኝና ሌላ ሴት ምናምን ነገር አንጥቶ ቤት ራሴ አልጋ ይለ ምናምን ነገር ያማግጣል ወልዳለች እና የምናምን ነገር እያለ ይህንን ደግሞ እኔ የምበቀለው በቀላሉ መንገድ ልጄን በመደበቅ እና እኔ እራሴን ከዚህ ቦታ በመሰወር ነው። ያንን ደግሞ አደርገዋለሁ። አሳየኸለሁኝ፣ ደም እንባ አስለቅስሀለሁኝ። ደም እንባ ማለት ነው። ደም እንባ ታየዋለ። መሄጃ እጣዊ ይመሰል አደለ? ከአንተ ጋር እንደዚህ እንትን ስል ስር መጠመጥ ምናምን ጊዜ ሲሰጥ ቦታ ሲሰጥ ምናምን

ከዛ በኋላ በሰው እያስላኩኝ ምናምን እወስዳለሁ ልብስ ቀስቀስ አድርጌ ማለትነው ግን እናቴ ጎሮ ቤት ነው ያለችው። ለዛ ማምለጥ አለብኝ፣ ታስቆመኛለች። ነውር ነው አራስ ከቤት አትወጣም ምናምን ብላ ያ ነገር ስላለ ያው ቤተሰብ እንደምታዩት አዛዝ እያለኝ፣ ደምን ደም ባካል አስለቀስኩ። ታያኛለህ እኔ ኢክራም አይደለሁም። ደምን ባካል አስለቀስኩ። እኔ ኢክራም አይደለሁም። እኔ ብቻ አሳይሃለሁ። ብዙ አላወራም። ብዙ አላወራ ቤተሰብና መንገዱን ምናምን ነገር አላሳየውም። የት እንደሚሄድ ተጠቋቅሞ ምናምን ነገር ሊመጣ ይችላል። ትንፋሽ አጥሮኛል። በጣም ተናድጃለሁ። ያለኝ አማራጭ ይሄንን ነው። በቃ ክፉ ነሽ ልትሉኝ ትችላላችሁ። የፈለጋችሁ ነገር በሉኝ። ምንም ነገር አይመስለኝም ማለት ነው። ለልጁ ምንም ነገር ያላደረገ ወደ ልጄ ናፍቀኛል። ልጄ እንደዚህ ነው፣ ልጄ እንደዚህ ነው። ሁሉ ነገር ውሸት ማለት ነው። ሳክስ ነው እና የምሄድበት ቦታ ምናምን ለማንም ግልጽ አላደረኩም። ተደብቄ ነው የሚሄደው። ሁሉ ነገር ከአቅሜ በላይ ስለሆነብኝ ነው ይህንን ውሳኔ ወሰንኩትኝ እንጂ ፈልጌ ምናምን ነገር አይደለም ማለት ነው። እናቴ ማታቅም ማንም ማቅም አማቴ ያታቅም። እንደገና ደግሞ ቤተሰብ ፋሚሊ ምናምን ማንም ማቅም ማለት ነው እና ያንን ያደረኩበት ደግሞ የራሴ የሆነ ትልቅ ምክንያት ስላለኛው ትልቅ ልጄ ልጄ አሳያ አለውኝ። አሁን የትኛው ልጅ አሳያ አለውኝ? አሁን ይኸው እንኳን ደስ ያላችሁ። ከቤት አስወጣችሁኝ፣ ከቤት አባረራችሁኝ፣ ልታቀውሱኝ። በሁለት በኩል አንድ በእኔ ቤተሰብ ላለው፣ አንድ ደግሞ በአንተ ቤተሰብ ላለው ምናምን መሀል ላይ እኔን አጨለላችሁኝ። የአራስ ወጉን አላየሁም በደህና እንኳን ተኝቼ ምናምን እንዳል ራስ አደረጋችሁኝ ብዙ ነገር ፈጽማችኋለ እኔ ላይ ብዙ ያላወራሁት ነገር አለ ይባስ ብለህ ደግሞ ሴትን ስትጀነጅን እኔ ጋ ቴሌግራምክ አለ ረስተካው ነው ቴሌግራምክ አለ ጠልፌ ዋለው ስልክ ለምን ብልግናህን ስለጠረጠርኩኝ ማለት ነው ስላየሁት ሁሉንም ነገር አይቻለሁኝ ያ ጥቂቱ ነው አንድ ድምፅ ያወጣሁትኝ ጠቂቱ ነው። እኔ አብጅ ቀውሼ ትዕግስት አድርጌ ያንን ያየሁትኝ ቆይቷል። ከዛ ሲብስብኝ ሲብስብኝ ነው አሁን እንዳለ ያወጣሁብህ እና እኔ ላይ ነው እኔ ላይ ነው ቺት የምታደርገው፣ እኔ ላይ ነው የምትማገጠው። እንግዲህ ያው ሳሳያለሁኝ ዛሬ በልጄ ማለት ነው ሳሳያለሁኝ። የት እንደሚሄድ አንዳችሁ አታቁም። ገና ትጨልላለ፣ ታብዳለ ማለት ነው። ልጅህን ከአይን ሰውሬ አሳብድሃለሁ። እንዳብድኩኝ እኔ እንደቀወስኩኝ እኔን እንዳጨለልከኝ አንተም ታየዋለ፣ ታየዋለ ያው በጠራራ ፀሐይ ያለ ምንም ነገር ልጄን ይዤ ዘግዘግ ቤት እንደሌላው ሰው፣ እንደ ውሻ እንኳን ውሻ እንኳን ከወለደች ክብር አላት። በቤቷ ስጋ እየተሰጣት ምን እየተሰጣት። እኔ አንድ ቀን ለእኔ ኪሎ ስጋ ገዝታ ታውቃለች? እንኳን ባል እኮ ማለት ማለት ነው በግ እያረደ እስኪ ሚስቴ ታርሽልኝ እያለ ሁሉ ነገር ቤት ውስጥ እያዘጋጀ እኔን ገና ለገና ማለት ነው አንዴ እናቴ ጋር ትሆን አንዴ እናቷ ጋር ትሆን እያልክ ምናምን እያንከራተትክ በነገር እያቃጠልክ ጁስ ምናምን እንኳን ይዘነጠ ታውቃለህ? እንዲ አንተ አንተ እኮ ለእኔ እኮ ምንም ነገር እኮ አድርጋ ያልኝ አታቅም እንዴ በነገር ከማቃጠል ውጪ ምንም እኮ አድርጋ ያልኝ አታቅም። ኦዲየንስ እስኪታዘብህ ድረስ ማለት ነው እንዴ። ለእኔ ምን አደረክልኝ? ምን ፈጠርክልኝ? ቋይ እንዴ እኔ እንባዬ ደርቋል፣ አሁን ላይ አልቅሼ አልቅሽ ብዙ ሌሊቶችን አልቅሻለሁ ብቻዬን፣ ትራሴ እስኪርስ ድረስ። አሁን ግን አሳይሃለሁ። የምበቀልህ በቀል ደግሞ በቀል እንዳይመስልህ፣ ታየዋለህ። ደምን ባካል አስለቀስኩ እና ውዶችዬ፣ አሁን ወጣለወኝ ከግቢ ማናቸውም ሳይመጡ፣ እዛ ስደርስ ምናምን እንገናኛለን ውዶችዬ። እና ውዶችዬ፣ ደርሻለወኝ ማለት ነው። አክስቴ አክስቲ በርሽን ከፈችልኝ። እኔ አስረዳሽ የሆነውን ነገር እንዳለ ራስ አደለሽም ወይ? በዚህ ፀሐይ ምንድን ነው? ለምን መጣ? ሰላም ናቀቃክስቲ መግባ ትፈልጋለበሰላም በሰላም ነው። እንዳትናገሪ የመጣሁት በባጃጅ ነው ማለት ነው። ግማሽ መንገድ ሂጄ ከዛም በባጃጅ ነው የመጣሁት። ላበላ ብሆኛለሁ። ዋስጨኝ እስቲ ጠማኝ። የተወሰነ ቀን ነው። እሺ እዚህ መሆኑ አትጨናነቂ፣ አስረዳሻለሁ። ሁሉም የተፈጠረው ነገር እንዳለ አቀወሱኝ፣ አሳበዱኝ። መተኛ ሲያቅተኝ ነው፣ ሲጨንቀኝ ነው ወደ አንቺ የመጣሁት። ውሃ አልታመጣልኝ? ሄደች። ጡጦ ላጠንትና ለጥ ወተቴን ነው እያለኩኝ፣ ምናም አስቀምጠው

ታለብሽኛለሽ በቃ ረፍት ላድረግ ትንሽ። ማንም እንዳትናገር እኔ እዚህ እንደሆንኩ እሺ። ደከመኝ፣ ቤተሰብ ትንሽ አርፌ ደግሞ በኋላ አወራችኋለሁ። ወይ ማውራት ምንጥላትሽ ደከመኝ ወገ ቤት አሁ እና በኋላ አወራችኋለሁ። ትንሽ ጋጠም ብዬ ለማሳ እና እብዶች በቃ እዚህ መጥቻለሁ። በእርግጥ ማለት ነው እኛ ጋር ለምታውቁትም ለማታውቁትም አክስቴ ነው የምትባባሉት። ወላሂ እኔ አክስቴ ጋር አይደለሁም። ያው ከማክበር የተነሳና ከመግባባት የተነሳ ነው። ማን እንደሆነች ምናምን ማናቸውም የማያውቁም እንዴት አክስቷ ጋር ናት ያለችው ምናምን የሚለውን እናቴ ልጠረጥር ትችላለች። ሂዳ ብትፈልገኝም እህቷ ጋር አታገኘኝም፣ እኔን ማለት ነው። ነገር ግን እኔ ማናቸውም የማያውቁበት ቤት ነው ያለሁት፣ ማናቸውም እና በቃ ለራሴ እርፍት ትንሽ ልስጥ ብዬ ነው። እና ሲቀጥል ደግሞ እሱ እኔ ላይ በጣም ቁማር ተጫውቷል። ና ልጁን ከሱ ልዳብቅ ብዬ ነው ማለት ነው። በቃ በዚህን አይነት መንገድ ደግሞ አትበልጠኝም፣ በተንኮል ከመጣ እኔን አትበልጠኝም። በጣም እበልጣለውኝ እኔ በክፋት መንገድ ከሆነ ማለት ነው። እኔ በጸባይ በቀኝ መንገድ ከመጣ ነው ቀኝ የምሆንልህ። ግራ ከሆንክ ደብል ግራ ሁኜ እገኛለውኝ እና ምንም ማድረግ አልችልም። ይሄ ደግሞ የአንተ ምርጫ ነው ሆኖ የተገኘ ያው እኔ እንደ አንድ አራስ ምንም ነገር አልተደረገልኝም። በቃ የምታዩኝ ውጪ ነው። ፀሐይም ብርድም ንፋስም ይፈራርቅብኛል። ለምን እናንተ እየመጣችሁ ምናምን እያስጮኋችሁኝ ማለት ነው ቪዲዮ ምናምን ይዛችሁ ሲቀጥል ደግሞ በረንዳ ላይ ምናምን ነው የምታወሩኝ አላከበራችሁኝም እንደ አራስ ራሱ የአራስን ወግ አላሳያችሁኝም ያው ይባስ ብላችሁ ምናምን በነገር ምናምን በንዴት ከቤት አስወጥታችሁ ሰፈር ለሰፈር ተራሩ ጠኛላችሁ ሀገር ለሀገር በፀሐይ ምናምን የአራስ ልጅ ይዤ ማለት ነው የሁለት ሳምንት አራስ ልጅ ይዤ ነው ከቤት የወጣሁትኝ ሂብ ላይ ለእናንተ ችግር የለውም ቀን መልስ አለው እና አሁን ፋይቱን ጀምራችሁታል። እንደ ጀመራችሁት ጨርሱት። ያው እኔም ማሳያችኋለሁኝ ማለት ነው።